ሲያሳይ እሺ፣ ኒ በስነ ስርዓት እዚህ ጋር ዋናውን ዋናውን ኢብኑ ከቲርን ምን ተብሏል? ተራ ሰው እንትን ያለውን አንቀበልም ብሏል። ኢብኑ ከቲር ነው ከቁርአን ካላመጣ መረጃ አለ አስር ደቂቃ ይሄ ቁርአንን እንከፍትልሀለው። አዎ በቃ ክፈት። ይሄው እሺ፣ እናመሰግናለን ወንድማችን። ሱራ 15 ቁጥር 34 ላይ እንደምትመለከቱት ከእርሱ ውጣ አንተ የተባረክ እርጉም ነህ ብሎ ማነረገመው አላህ ረገመው። ስለዚህ ይህ እርግማን እንዴት እንደነበረ ተፍሲር ተፍሲር ኢብኑ ካቲር እያሳየ ነው። እንግሊዘኛ ስለነበር በአረበኛ ሰው ሊሸውድ እየሞከረ ጥያቄ ኖ ኖ

ቃይቅ ቃይቅ የለም። እንደዚህ አይነት እንትን የለም። የቁርአን ላይ ቁጥር ስንት ነበረ? ምዕራፍ ስንት? ምዕራፍ አስራ አምስት እንዳታደረጉት። አዎ ሰላሳ አራት ላይ ያ ጀማ ልናይ ነው። አሁን የምናየው ምንድን ነው? ጀማ ውድ ጀማዎቻችን ምንድን ነው የምናየው መሰላችሁ? እንደ ደውል የሚል አያችሁ? ቁርአን ላይ ቁጥር 34 አንብቡ። ከእርሷ ውጣ አንተ የተባረርክንህ እርጉም ነው ብሎ አላረገመው። እዚህ ላይ በጣም ጥሩ። የት አለ የት አለ እንደ ደውል የሚለው ፕሊስ። አላሁ አክበር፣ የለም ቁርአን ላይ መረጃው አለ አንድ ደቂቃ አንድ ደቂቃ ለምን እንደዚህ እንደማያስወራችሁ ልንገርህ ተረጋጋ ከምዕራፍ አንድ እስከ ምዕራፍ 112 እንደ ደውል ድምፅ የሚል ታመጣልኛለህ

እሺ ተፍሲር ሚን ሱራ 15 ሱረቱ ሂጅር አያ 34 ላይ እንደምትመለከቱት አላህ ምን አለው ለኢብሊስ፣ ከሚጭለቀለቅ ጭቃ፣ ከግም ጭቃ ለፈጠርከው ሰው ልሰግድ አይገባኝም ብሎ ኢብሊስ ምን አደረገ? እምቢ አለ፣ አሻፈረኛል። ለማን ነው ስገድ የተባለው? ሰው ለሆኖ ለአዳም ስገድ ተባለ። ሌሎች መላእክት እንዳለ ሰገዱ። አልሰግድም አለ። ከዛ በኋላ አላህ ምን አለው፣ ውጣ አንተ የተባረርክ ነህ፣ እርጉም ነህ አለው። ስለዚህ ይህ እርግማኑ እንዴት እንደሆነ ይሄንን ክፍል ማን ያብራራልናል? ካልሆነ ቁርአኑን ዝም ብላችሁ ብቻውን አብራሩልን ካላችሁን ሌላም ብዙ የምናብራራው ነገር ስላለ እናመሰግናለን። ግን ማንን እናደርጋለን? ይኸው እኛ ከኪሳችን አንፈስም። በቃ ማንን በቃ በቃ ጨረስን ወዳጄ። ራሱ ራ 1534 ቁርአን ላይ አለቀ ማለት ነው አደለ? ተስማማ ቁርአን ላይ አለቀ

አሁን ተፍሲር ላይ ልመጣነው፣ በረጃ ተቀበል። ተፍሲሩ ላይ እንመጣለን። ተፍሲሩ ላይ እንመጣለን። እሺ፣ ዳን እንመጣለን። ተፍሲሩ ላይ ቆይ፣ ቁርአን ላይ የለማ። ቆይ፣ ቆስጠንጢኖስ፣ ቁርአን፣ ቁርአን ላይ የለማ። ተፍሲር ላይ ነው ያለው። ተፍሲር ላይ ነው አይደለ? ቁርአን ላይ እሺ፣ አለ የተናገረው ሐሳብ። ቆይ፣ ቆይ፣ ቁርአን ላይ የለማ። አንዴ፣ አንዴ፣ ቁርአን ላይ የለማ። ቁርአን ላይ አለ ወይስ የለም? ተፍሲር ላይ ነው ያለው። ቁርአን ላይ ነው፣ ተፍሲር ላይ ነው ያለው።

ጌታን እስልምና ላይ እስልምና ተመልከቱት። ዳይሬክት ወደ እንትን ይልገባ ነው መልስ፣ መልስ፣ መልስ። ቁርአን ላይ አለ ወይስ የለም? በጣም አሁን አንተ እስልምና እንደዚህ ነው ታደከው። አሁን በቃ ቁርአን ላይ እሺ፣ አሁን ተፍሲሩ ላይና ተፍሲሩ ላይ አመሰግናለሁ

በእስልምና ተቀባይነት የሚኖረው ሐደተና ተ መረበሽ አትረብሽ፣ ሰውዬው አትረብሽ። ሐደተና ዐብደላህ እብኑ ዩሱፍ። ቆይ ምሳሌ እየሰጠሁ ነው። አንዴ ሀዲስ ስለማታቅ ዐብደላህ እብኑ ዩሱፍ እንደ አለ ቃለ አክበረና። ቆይ አዳምጥ። ከዛም ነገረን ማ ማሊክ ነገረን አንሻም

ስለዚህ አሁን ነቢያችን ምንድ ያለ አሁን ጥያቄው አንተ ያመጣኸው ተፍሲር ላይ ሀዲሱ ከማን ነው ሰንሰለቱ ወደ ማን ነው የሚመለሰውሀዲሱ የማነበእሱ ከማን ሰማ ምን ይላልተረጋጋ እያወረው ነው ተረጋጋ ኢት ዋዝ ሪፖርት ሰይድ ቢን ጃቤር ማን እንደተናገረው ሰይድ ቢን ምን ብሎ አዎ እሺ በቃ ጥሩ በጠሩ ጥሩ ሰይድ ላይ መልሰው መረጃው መልሰው መረጃው መልሰው አዎ በጣም ጥሩ አሁን ቆይ ሪፖርተድ ወደሚለው መልስልኝ ሪፖርተድ የሚለው ጠጠን አውጠሩ ኢት ዋዝ ሪፖርተድ ዛት ሰዒድ ኢብን ጁበይር አለ ሪፖርት ያደረገው ከማን አንስቶ ነው እባክስ መለስልኝ ሰድ ይበጋ አሁን በጣም ጥሩ አንተ አሁን የእስልምና ነው ከማን

በጣም መጥፎ ሰው ነው። ቆይ ቆይ ቆይ ቆይ ቆይ ተረጋጋ። ሚዩት አርግ። ሰይድ እብኑ ጁቤር ከማን ነው የዘገበው? በቃ አጭር ጥያቄ ነው የጠየቁ። ከማን ነው የዘገበው? ሰይድ እብኑ ጁቤር ከማን ነው የመጣው ሐዲሱ? ሐዲሱን ከዚህ ውጪ ከተናገርክ መልስ የለም ማለት ነው። እሺ፣ ሰይድ እብኑ ጁቤር ከማን ነው የመጣው? መልስ አለ ለዚህ? ሰይድ እብኑ ጁቤር ከማን ነው የመጣው? መልስ አለ? ይሄንን ሐዲስ ባይዘውይ መልስ አለህ ወይ?

በቃ እኮ ነብዩ ዘንድ ደርሷል ወይ ነው ጥያቄ ይሄ ነው አንተ ዘንድ ነብዩ ዘንድ ደርሷል ወይ ነብዩ ዘንድ አንተ የጠየኩ ሰነድ ነው ቀስ እያልክ ታመጣለህ አሁን

አልደረሰም ብለህ መረጃ ምን ታደርጋላችሁ መሰላችሁ? ያ ጀማ ልብ አድርጉ። መጀመሪያ ቁራን ላይ መጣም። ይሄ ነገር ቁራን ላይ አለ ወይስ የለም? ቁራን ላይ አለ ብሎ መጣ። ቁራን ላይ አጣ ነው

እናንተ ቤት ስንመጣ እንዲህ ተጨቃጭቀን አናውራም። ታውቃላችሁ። አንድ አንድ እሺ ላውራ። አንድ ጊዜ ጥሩ ምን አለ መሰላችሁ ቁርአን ላይ መረጃው አለ ወይስ የለም አልኩት። አዎ አለ መረጃው ኦኬ፣ መረጃው ካለ እኔ ያልኩት ምዕራፋም ምዕራፍ 15 ቁጥር 34 ላይ ሱረቱል ህጅር ላይ አመጣ። ሲያመጣ የነበረው ጭራሽ ከዛ ጋር የሚገናኝ ነገር የለውም። ኦኬ፣ ስለዚህ ቁርአን ላይ የለም። ተስማማን። ሁለተኛ ነገር ተፍሲር ላይ አመጣ። ስለዚህ ተፍሲር ላይ ሲያመጣ፣ ተፍሲር ላይ እኛ ሙስሊሞች አንድን ነገር የምንቀበለው ከምን አንፃር ነው? ሰሂህ የሆነ ሐዲስ። ተግባባን። ቼን ኦፍ ናሬሽኑ የተሟላ ተግባባን። የሆነ ነገር ላይ መቅጦ ያልሆነ የሆነ ቦታ ላይ ያልተቋረጠ ሙርሰል ያልሆነ ሐዲስ አምጣ። በቃ ሐዲሱን አምጣ ሲባል ሐዲስ የለኝም። ኢብኑ ከሴር ያለውን ብቻ ነው የማመጣልህ። ኢት ዋዝ ሪፖርተድ ዳት ሰዒድ ኢብኑ ጁበይር የሚል ነገር አመጣ። ማን ነው ሪፖርት ያደረገው? ተግባባል

መረጃውን መጥቀስ አንዴ አንዴ አንዴ ከዚህ በኋላ ልትወርድ ነው፣ አወርድ አለው። ከዚህ በኋላ ሳወራ ጣልቃ እየገባ ነው። ከዚህ በኋላ መውረድ ፈልጋል፣ በቃ ውረድ። መውረድ ፈልጋል። በደቂቃ ተረጋጋ። አንተን በደቂቃ ማወራ ማን ስለሆንክ ነው? ማንም ስለሆንክ? አንተን ማንም መምህር አይደል አላቀም ሲጀምር አንዴ ኦኬ፣ በቃ አይ በቃ አንተ ማውራት አልፈለክም። በቃ ማውራት ማውራት አልፈለክም። ውረድ እና ከዛ በኋላ ማውራት ስትፈልግ